ሰላም ሰላም እንደምን አላችሁ። በኢትዮጵያ ቤተክርስቲያን የኪነ ህንፃ ታሪክ ላይ ማለት ነው፣ አብዛኞቹ የድሮዎቹ ቤተክርስቲያኖች ክብ ቅርጽ ነበረ ቅርጻቸው ማለት ነው እና ሁሉም አብዛኞቹ በቃ ክብ ቅርጽ አድርገው ነበር እየደጋገቡ የሚሰሩ ነበር። እና ለምንድን ነው ይህን ነገር ክብ ቅርጽ ከሌላው ተመራጭ አድርገው ሲሰሩ ይጠቀሙ ሲመርጡት የነበረ የሚለውን ብጠይቅ፣ ይሄ የቤተክርስቲያን አሰራር የሰማይን ስርዓትን የሚገልጽ ስለሆነ ነው የሚል መሳሪያ መልስ ነው የሚሰጠን። እንዴት ሰማይ እንደዚህ አይነት የሚመስል ነው እንዴ ብለን ስንጠይቅ፣ ደግሞ እስቲ መጽሐፍቶች የሚሉትን እንያዝ። እንግዲህ ምን እንደሚመስል የሰማዩ ስርዓት ማለት ነው። እንግዲህ መጽሐፍ አክሲማሮስ ላይ ማለት ነው እሑድ ላይ ከዚህም በኋላ እግዚአብሔር በሶስተኛው ሰዓት ተሌሊት ሰማይ ውድድር እንደ መሰረት አድርጎ መንበረሰባትን በላዩ ላይ ሰራ ይላል። እንግዲህ ሰማይ ሰማይ ውዱድ ማለት እቺ ዙሪያ ነው የምናየት ክበባ ማለት እቺኛ እቺኛ ማለት ናት። ሰማይ ውድድ ማለት ማለት እሷ ላይ ማንን ሰራ እሷን እንደ ሰማይ ውድድ መሰረት አድርጎ መንበረ ስብዓትን ወይ መንበረ መንግስት እንሰራ መንበረ መንግስት ማለት እቺ ነጯ ማለት ነው ክበቧ ማለት ነው ከዳ ማለት ነው ከዘለ መንበረ ማሰባትን በለለ ሰራ መንበረ ሰባት ተታሰራው እንደምን ነው ቢሉ እንደ ቤተ መቅደስ እንደ ድንኳን አራት ማዕዘን አድርጎ መስራቷታል። እቺንም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አትደርስም በመጠናት ሰው የያዘውን አለም ታላለች። በዚህም ስላሴ በፈቀዱ ጊዜ ለጻርቃን ለሰማታት የሚታዩባት ናት ይላል። ስለዚህ በመጠናት አራት ማዕዘን ቅርጽ ያለት ናት። ስላሴ በፈቀዱ ለሰማታት፣ ለጻርቃን፣ ለመላእክትም ሁሉ የሚገለጽባት የስላሴ መንበር ያለበት ዙፋን ያለበት ስላሴ የሚገለጽባት። ይህ ማለት ምንድ ነው? መንበረ ሰባት ወይም መንበረ መንግስት ማለት ነው። እሱ ከማንደን የተሰራው ሰማይ ውዱድ በላይ ተሰርታለች ማለት ነው። ያለችው መገኘው አስተዋናት ማለት ነው። ከዚህ በኋላ ከዚህ በኋላ እግዚአብሔር በአራተኛው ሰዓት ሌሊት እቺን መስአት ከወይነቱ አሁድ አውጥቶ ከፍሎ ከብርሃን ብርሃን ጠምቆ አጥርቶ በመንበረ ሰባት ላይ ጽርሐ አርያም እንደ ጣሪያ እንደ ጠፈር ሰራ። ይችንም በብርሃን ቀለም ሸልሞታል። እቺም ከሰማያት ሁሉ በላይ እናት፣ ከዚህም በላይ ምንም ምንም ነገር የለም ማለት ነው። ስለዚህ ከመንበረ ሰባት ከመንበረ ወይም ከመንበረ ሰባት ወይም ከመንበረ መንግስት በላይ ማናን ሠራ ጽርሐ አርያም ማለት ነው። ይህች እንደ ጣሪያ ሆነች ማለት ነው። እንደ ማን ለመንበረሰባ ለሰማይ ውዱድ እንደ ጣሪያ ጽርሐ አርያም ማለት ከሁሉም በላይ ያለች ሰማይ ስትሆን የሷ እንት አይታ ከሷ ውጪ ምንም ዓለም አይታወቅም ማለት ነው። የሁሉም መዝጊያ ናት ማለት ነውና ጽርሐ አርያምን ከዚህም በላይ ሰማይ ውዱድን ቅጽር ከጽርሐ አርያም ቅጽር ጋር አንድ አድርጎ ስባወቀ ማተም አትሞ ገጥቷታል። የሰማይ የማንን የሰማይ ውዱድ ማለት ሰማይ ውዱድ ማለት ይህችኛዋ ከላይ ከስራነት ማሰማዊ ውሉድ መንበረ መንግስት መሰረት የሆነችው ና የእሷን ቅጽር ከጸራ አርያም ቅጽር ጋር እሱ ባወቀ እንደዚህ ገጥማታል ማለት ነው። ስለዚህ እንደዚህ ተገጣጥማለች። ማሰማዊ ውሉድ ና ጸራ አርያም ተገጣጥማለች። ጸራ አርያም ማለት ከፍ ያለ አዳራሽ ማለት ነው። ከፍቷ አይታወቁም። የጸራ አርያም ዳሯ ድንበሯን መጨረሻዋን ከእግዚአብሔር በቀር የሚያውቀው የለም። ስለዚህ መጨረሻ ከፍቷ ከእግዚአብሔር በቀር አይታወቅም ማለት ነው። ከዚህም በኋላ እግዚአብሔር ከኪሩቤል ሁለት ገጸ ሰብእ ገንጸ አንበሳን ከሱራፊል ሁለት ገጽ ንጽር እንስሳን አንስቶ ከኢየሩሳሌም ሰማያዊት በላይ ከሰማይ ውሉድ በታች አቁማቸው ይላል። ስለዚህ እነዚህ ኪሩቤል እነዚህ አርባቱ እንስሳ የሚባሉት ማለት ገጸ አንበሳ፣ ገጸ ሰው፣ ገጸ ንጽርና ገጸ ላም እነዚህ አራቱን ከሰማይ ውሉድ በታች ከመንግስተ ሰማያት በላይ አረጋቸው ማለት ነው። ስለዚህ እነሱ እንደዚህ በአራቱ ማዕዘን አቁሟቸዋል ማለት ነው። በነዚህም ላይ ሰማይ ውዱድን እንደ መረሻት ጫነባቸው። በላዩም ላይ ህብሩ በረድ የሚመስል ዙፋን እንደ ኮረቻ ጫነባቸው። በነዚህም በምስራቅ በምዕራብ፣ በሰሜን፣ በደቡብ በአራቱ ማዕዘን ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ እያደራ ያቆማቸዋል። ገጽ ለገጽ ሳይታዩ ስላሴ ወዳሰቡበት መንገድ አንዱ በሄደበት ሶስቱ እየተከታተሉ ይሄዳሉ ይላል። ስለዚህ በአራቱ ማዕዘን ነው የቆሙት። ማንን ተሸክሟል? እነዚህ አርባቱ እንስሳ በአራቱ አቅጣጫ በሰሜን፣ በደቡብ፣ በምስራቅ እና በምዕራብ ፊታቸው ወደ ውጭ ነው። ገጻቸው ወደ ውስጥ ነው ማለት ነው። ፊት የሚያዩት ወደ ውስጥ ነው፣ ወደ ውጭ ነው የሚያዩት ማለት ነው። በሰማይ ውሉድን ተሸክመዋል ማለት ነው። ስለዚህ እነዚህ ተሸክመው ስላሴ ወደ ፈቀዱበት ይሄዳሉ ማለት። ስለዚህ ይህንን በቅዱሳን ሲገለጹ ራሱ እንደዚህ ሆኖ ነው የሚገለጹት ማለት ነው። ስለዚህ ከዚህ በኋላ እግዚአብሔር ከሰራዊተ ሩፋኤል ሀያ አራት ሊቃናትን መርጦ በመንበረ ሰባት በመጋረጃ ውስጥ ዙሪያውን ለክንፍ ገጥሞ አቆማቸዋል ማለት ከሰራዊቱ ሩፋኤል ሀያ አራትን ሊቃናት መርጦ በመንበረ ሰባት ወይ በመንበረ መንግስት ውስጥ አቁማቸዋል ማለት ነው እንግዲህ እንደዚህ ዙሪያን ደርድሯቸዋል ማለት ነው ቢያ ማዕከል ያለው የዙፋኑ ሲሆን ያንን ዙሪያውን አቆማቸዋል ማዕጠት እንዲያጥኑ ማለት ነው እነዚህም ሰማቸው ከአናተ ሰማይ አላቸው የሳት የወርቅ ጽና አሳያዛቸው የብርሃን አክሊል ጳዚዮን ከሚባል የብርሃን ዘውድ ደፋላቸው የብርሃን ዘንግ ማተሙ መስቀል የሆነ አሳያቸው የብርሃን ካባላንቃ ብሩ መብረቅ የመሰል አለበሳቸው ይላልና በዮሐንስ ላይ ደግሞ በዙፋኑ ዙሪያ ሀያ አራት ዙፋኖች ነበሩ። በዙፋኑም ላይ ነጭ ልብስ ለብሰው በራሳቸው የራስ አክሊል ደፍተው ሀያ አራት ሽማግሌዎች ተቀምጠው ነበር ይላል እና በእግዚአብሔር ዙፋን ዙሪያ እነዚህ ሀያ አራቱ ካህናተ ሰማይ እንደከበቡት ማለት ነው እና የራሳቸው አክሊል እንደያዙ ካባ እንደደፋላቸው ብራን መስቀል መስቀል እንዳስያዛቸው ብራን የወርቅ ማዕጠንት እንዳስያዛቸው ያንን ደግሞ እንዲያጥሙ፣ ማለት ዙሪያውን እንዲያጥሙ ማለት ነው። ዛሬ በክረምት ተራራውን ኮረብታውን ጉም እንደሚሸፍነው እንደሚጋርደው ሁሉ ካህናተ ሰማይ የሚያጥኑት ማጠንት ጸራሪያምን መንበረ ጸባትን ይሸፍናል ይጋርዳል። ኪሩቤል ካህናተ ሰማይ አቋቁማቸው ማድረግ እንደምን ቢ ቢሉ ኪሩቤል በቀኝ እንደቀሳው፣ ሱራፌል በግራ እንደጃቁና ከፍ ብለው ካህናተ ሰማይ ዝቅ ብለው ክንፍ ለክንፍ ገጥሞ ቆሞ ይኖራል ይላል። ስለዚህ እነዚህ በክረምት ጊዜ ጉም ተራራው እንዲሸፍነው ልክ እነዚህ ከነዚህ ከአራቱ ካህናተ ሰማይ የሚወጣው የማዕጠንታቸው ጥስ ጢስ መንበረ መንግስትን የስላሴን ዙፋን እና የጽርሐ አርያምን ይጋርዳል ይሸፍናል። ስለዚህ እነዚህ ኮባው ሲያመሰግን ይኖራሉ ማለት። ስለዚህ ይሄ የሰማያዊ ስርዓት ይህንን ከሆነ ታዲያ ቤተክርስቲያኗ ደግሞ ይህንን ስርዓት ነው ማለት በምድር ላይ ለመተግበር ወይም ለማሳየት የምትሞክረው ማለት ነው። እንግዲህ ማንኛውም ቤተክርስቲያን ከዚህ ከቅርጹ ጀምሮ ይሄ ጎበብ ያለው የድንኳኑ ቅርጽ ራሱ ማንን ለማሳየት ነው? ይሄ ከላይ ያለውን የጥራሪያምን ጣሪያውን ጠፈሩን ለማሳየት መንበረ ሰማያዊ ውዶድ ደግሞ ልክ ከስር ያለውን መሰረቱ እንደሆነ ማለት ነው። ልክ ከቅርጹ ጀምሮ የሰማዩን ስርዓት ማለት ነው። ውሱ ደግሞ ስንገባ ሁሉም ቤተክርስቲያን ሶስት ክፍሎች አሉት ማለት ነው። ቅኔ ማህሌት፣ ቅድስትና መቅደስ የሚባሉ ማለት ነው። ቅኔ ማህሌት ማለት የውጨኛው የቤተክርስቲያኑ የቤተ ክርስቲያኑ ክፍል ነው። ስርዓተ ማሕሌት የሚከናወንበት ማለት ነው። ይሄኛው አሁን ቤተ ክርስቲያኑ ውስጥ ብትሆን ይሄኛው ክፍል ማለት ነው። በዳር ያለው ዙሪያውን ያለው ማለት ነው። ይሄኛው የውጭኛው ክፍል ማለት ነው። እሱ ልክ እንደ ሰማይ ውዱድ ወይም የውጭኛው ክፍል ያሳያል፣ ይወሰዳል ማለት ነው። ከዛ ደግሞ ቅድስት ነው። ቅድስት ማለት የቤተ ክርስቲያን ማዕከል ቦታ ነው። ዳቅሙን አካናነኮስ የሚያስቀድስበት ቦታ ነው። ይህ ደግሞ ምንድን ነው? ሃያ አራቱ ካህናተ ሰማይት የሚያጥኑበት ቦታ ማለት ነው። ልክ በምድሩ ስርዓት ላይ ልክ ከቅድስተ ቅዱሳኑ ነው ወይ ከመቅደሱ አጠገብ ያለው ቅድስት ማለት ነው። ይህኛው ልክ እንደዚህ ሃያ አራቱ ካህናተ ሰማያት በቅዳሴ ጊዜ የሚያጥኑበት ቦታ ነው። ልክ እንደዚህ በቅዳሴ ጊዜ እንግዲህ እየዞሩ ካህናቶች ማጠን ያንን ልክ ካህነቱን ካህነተ ሰማይን አለባበስ ራሱ ለብሰው ያንን እየዞሩ ያጥናሉ ማለት ነው። ስለዚህ ይሄ ልክ ሀያ አራቱ ካህናተ ሰማይ በሰማያት የሚያጥኑትን የሚሰሩትን ስራ የምድራዊ ካህናትም ልክ በምድር ላይ ያንን እየዞሩ ያጥናሉ ማለት ነው። በቅዱስ ቦታ ማለት ነው። ከዛ መቅደስ ደግሞ ሚስጥረ ቁርባን የሚፈጸመ ቦታ ነው። መንበረ ታቦት የሚገኝበት ቦታ መንበረ ታቦት ማለት ታቦት ማለት የእግዚአብሔር ዙፋኑ ማለት ነው። ታቦቱ ዙፋኑ ማለት ነው። ስለዚህ የእግዚአብሔር ዙፋን ማለት በሰማይ ላይ ደግሞ መንበረ መንግስት ወይ በቃ አራት ማዘና ተብሎ የተነገረው ልክ በምድር ዳ ያለው ደግሞ ካህናቶች ብቻ የሚገቡበት ካህናትና ዲያቆናት ብቻ ያላቸው የሚገቡበት ታቦቱ የሚቀመጥበት ማለት ያ ማለት በሰማዩ ስርዓት ደግሞ እግዚአብሔር ዙፋንን የሚወክል ማለት ስለዚህ የሰማዩን ስርዓት ነው እንደዚህ ክብ አድርገው ሲሰሩ አራት ማዕዘን አድርገው የእግዚአብሔርን ዙፋን ሲያስቀምጡ ታቦቱን ሲያስቀምጡ ከዛ ክብ ክብ እያደረጉ ሲሄዱ ልክ የሰማዩን ስርዓት ነው የሚያሳዩን የሚነግሩ ማለት ነው እና ጉልላቱ ራሱ የራሱ ምክንያት አለው ከዚህም መልእክቶም ላእሉ ባለመሰረት ኪሎሜትር እንደ ግድግዳ ሰማይ ውዶድን እንደ ባጥ

እንደ ጉልላት ሆኖ ለወዳጆቹ ለቅዱሳን በዘፈቀድ ይታያቸዋል። ስለዚህ ጌታ እንደ ጉልላት ጉልላት እራሱ መሆኑ ከፍ ብሎ የሚታይ ጉልላት መሆኑ ጌታ እግዚአብሔር ልክ እንደ ጉልላት ከሁሉም ከፍ ብሎ መታየቱን ያሳያል ማለት ነው እና ጌታ እንደ ጉልላት ሆኖ መታየቱ ከጉላት በላይ ህንጻ እንደሌለ ከጌታን በላይ ምንም ነገር እንደሌለ ያንን ነገር ይነግረናል፣ እንድናስተውል ያደርገናል ማለት ነው። ስለዚህ ቀጥታ ደግሞ ደግመኛም በመጽሐፍ አክሲማሮት ላይ ዳግመኛ ቤተክርስቲያን የጽርሐ አርያም የመንበረ ሰባት አምሳልናት፣ ይላል። የጽርሐ አርያምና የመንበረ መንግስት አምሳልናት በዛ አምሳል ነው የተሰራቸው። ክቦ ነው መሰራቱ። አምሳልነት ወት እንደምን ነው ቢሉ ቤተክርስቲያን እንደተሰርቶ ፓፓስ፣ ሊቃነ ፓፓስ ሜሩን ዘይቱን ቀብቶ ካላቀባ ቅዱስ ላ አይቆረስባትም። ክቡር ደግሞ የፈስባት አትቀደስም፣ አትታጠንም። ስለዚህ ያንን ካህናቶች ማጣናቸው ቅርጹ እራሱ ያ ክብ መሆኑ ያንን የሰማይ ስርዓት የሚነግረን ስለሆነ ክብ ቤተክርስቲያኖች በጣም ያንን አድርገው ይሰሩ ነበር፣ የድሮ ሰዎች ማለት ነው። እንግዲህ አሁን የተከለከለ ይመስላል። ክብ ቤተክርስቲያን ብዙ አይታይም፣ እየጠፋ ነው። ግን ክብነቱ በጣም በጣም ብዙ ምስጢር፣ ሰማያዊ ምስጢር አለው።